ደቂቃ በተፈጥሮ ግብአት ፊቴን ፏ ያረገልኝ ነው ይዤላችሁ መጥቻለሁ። በጣም ተወዱታላችሁ። በጥያቄያችሁ መሰረት እንደዚሁም ደግሞ የአንቺ ፊት ምን አይነት ቆዳ ነው? ቆዳሽ የአንቺ ምን አይነት ነው የምትሰሪው? ስለዚህ የሁላችንም ቆዳ አይመሳሰልም እና የቆዳሽን ነገሬን አይነቱን ብላችሁኛል አስረዳችኋለሁ። እስከ መጨረሻው አብራችሁ ላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት በዝትርፍ ይበልልኝ። ዛሬ እንግዲህ ፊቴን እንደዚህ እንደምታዩት ፏ ጽድት ያደረገልኝ በጣም ቀላል በቤታችን ውስጥ የምናገኘው ምንም እሳት ሳይነካው ሳያገኘው ተፈጥሮአዊ የሆነ ግብአት ይዤላችሁ መጥቻለሁ። ለሁላችሁም ቆዳ ተስማሚ ነው ብዬ አስባለሁ ሲሆን እስከ መጨረሻ ተከታተሉ። እንደዚሁም ላይክ አድርጎ አዲስ ከሆናቸው ሰብስክራይብ። አመሰግናለሁ። ይሄ እዚህ ጋር የምታዩት ሎሚ ነው። እንደዚሁም ደግሞ ማር አለኝ። ማር እንግዲህ ወለላ ማር ነው የሀገራቸው ማር ማለት ነው፣ ንጹህ ማር። ማር የትኛውን ቦታ ታገኝታላችሁ? ማር ደግሞ ጥቅሙን እነግራችኋለሁ በዛው እያስረዳችሁ ወዳለው ይሄ ደግሞ የኮኮናት ኦይል ነው ኮኮናት ኦይል ማይስማማችሁ ካላችሁ መተው ትችላላችሁ ማለት ነው ቤተሰቦቼ ለደረቅ ፊት በጣም አሪፍ ነው ኮኮናት ወዝ እንዲሰጥ ያደርጋል ማለት ነው ሎሚ ደግሞ በአንደኛነት በአንደኛ ደረጃ በጣም ለፊት አሪፍ ነው እኔ ለማንኛውም ፊት ብትጠቀሙት በጣም ቆንጆ ነው ብዬ ነው ማስበው። እጅግ በጣም ብዙ በውስጡ ያሉ ቫይታሚኖች አሉ። በዛ ላይ ደግሞ ሎሚ ፍሬው ራሱ በጣም ጠቃሚ ነው። ፍሬው አይፈጭም እንጂ ፍሬው ራሱ ማግኒዜም፣ ምንድን የተለያዩ ንጥረ ነገሮች አሉት ሎሚው ማለት ነው። እንደዚህ ይጨምቀዋለሁ እንደምታዩት። አሁን አላብዛችሁና ግማሿን ነው የምጠቀመው እኔ ሁሌ ስጠቀም ታኛላችሁ የምጠቀመው። ግማሽ የሎሚዋን ይህም ብዙ ውሃ ስለሌለው ግማሿን ነው የምጠቀመው አላበዛም። ባይሆን ብዙ ላለው ደግሞ ሩብ። ማር ደግሞ ሁለት ማንኪያም ሶስት ማንኪያም መጠቅም ይችላላችሁ። ማር በፊታችን ላይ ያሉ ጥቃቅን ጥቁር ከሎሚው ጋር አብሮ ማለት ነው ጥቋቁር ነገሮችን ያነሳልናል። እንደዚሁም ደግሞ ለኛ አላስፈላጊ የሆነ ቆዳ ቁጭ ብሎ ፊታችን ላይ ያለው ቀዳዳ የሚሸፍ የሚከድ ነውን፣ እነዛን እንዲከፈት እንዲተነፍስ ያደርግልናል ማለት ነው። እና ሎሚም ሆነ ማሩ በጣም ነው ፊት የሚያፈካው የሚያጸዳው። እና እኔ በዚሁ አጋጣሚ ጠይቃችሁ ያላቸው የኔ ፊት ደረቅ ፊት ከሚባለው ነው የሚመደው ማለት ነው። በፊት በፊት ቪዲዮ ላይ እንዳይደጋገም ብዬ እንጂ እናገር ነበረ። ትንሽ ማር ነው የጨመርኩት ሌላ ነገር እንዳይመስላችሁ። ሶስት ግብዓቶች ብቻ ናቸው የተጠቀምኩት። በጣም ነው የሚያጸዳው። መጨረሻ ላይ ፊቴን ታዩታላችሁ። በጣም ወለል ነው የሚያደርገው። እሳት አያስፈልጋችሁም፣ ድካም አያስፈልጋችሁም መውረድ የለውም። በጣም በቀላሉ እነዚህን ሶስት ግብዓቶች አቀላቅላችሁ መጠቀም ብቻ ነው። ሎሚ መፈሩ፣ አይዟችሁ ግዴላችሁም። ትንሽ ነገር ጠብ አርጉበት። ሎሚ ማዲያት ሳይቀረው ራሱ ብዙ ነገሮችን ይከላከላሉ። እውነቴን ነው እምላችሁ እኛም በይናችን በዓይናችን ልናያቸው የማንችለው ጥቃቅን ባክቴሪያዎች በፊታችን ላይ ነፋስ ያመጣው አቧራ፣ የተለያየ ነገር ሊኖር ይችላል። እነዛ ውልቅ ነው የሚያደርግልን። ስለዚህ ወደዚህ ወደሚመቸኝ ቃላ ያጠለዋለሁ። ሁል ጊዜ የምሰራውን ለአንዴ ብቻ ነው የምሰራው፣ ለአንዴ ብቻ ነው። እንግዲህ ለሁሉም ለአጠቃቀማችንም ይመቻል ብዬ አስባለሁ። ሬ የሰራሁትን ይችን ዛሬ ሆኖ ጨርሳታለሁ ማለት ነው። እንግዲህ በጣም ነው የሚያምሩ። ደግሞ ሲያምር ሲቀላቀል አንድ ላይ በናታችሁ፣ እንዴት ነው የሚያምረው? ይሄን ይመስላል። ቢጫ ከለር ነው የሰጠኝ በጣም ደስ ይላል። እና ያው ማሩ ቢጫ ስለሆነ ነው ቢጫ የማር አይነት ስለሆነ ነው። ለዛ ነው። ይህንን እንግዲህ እየቀባሁ ደግሞ አሳያችኋለሁ። በጣም ነው የምትወዱት። ግን ቪዲዮን ላይክ እያደረጋችሁ ስታዩ ላይክ ማድረጋችሁ ባትረሱ ደስ ይለኛል። አመሰግናለሁ። እንግዲህ ወደ አቀባባችን ወደ አጠቃቀማችን ደግሞ አብረን ሂድ እሺ ቤተሰቦች፣ እንግዲህ መጥቻለሁ። እንደምታዩት ያው እጅኑ ነጃት የመጣዋትን የምቀባት ማለት ነው። እንግዲህ ይሄንን እንቀባለን። መቀቢያ ካላችሁ በመቀቢያ ትጠቀማላችሁ። መቀቢያም ከሌለ በእጃችሁ ማር ያለበት ነገር ግን በጣም ስለሚያጣብቅ በእጅ ቢሆን በጣም መልካም ነው። ይመቻል፣ ለማሸትን ይመቻል። ጥብቃ አይልባችሁም ማለት ነው። እንዳለ መላ ፊታችሁን በደንብ ትቀባላችሁ። ግንባራችሁ ላይ እንደዚሁም ደግሞ ለተሸበሸበ ቆዳ ትሰሪ ያላችሁ እያላችሁን ያላችሁ ይሄ ለሁሉም ይሆናል። ማር ለምሳሌ እንደ እንትን ባለፈው የሰራሁት ቪዲዮ አለ እንደ ስክራፕ መጠቀም ችላላችሁ። አንስቶም ወጥርም ያደርግላችኋል። በጣም ነው የሚወጥረው። እንደዚሁም ደግሞ ሌሎች ለዛ የተሰሩ ቪዲዮዎች አሉ ዝቅ እያላችሁ ማየት ትችላላችሁ ማለት ነው። እና ይሄው ለደረቅ ቆዳ እንደዚህ አድርጌ ሰርቼላችኋለሁ። ለራሴ እንደዚህ የምጠቀመው እንደምታዩት፣ ፊቴን ያው እናንተ ማየት ማመን ነው። የራሴ ፊት እያያችሁት ነው። የምጠቀማቸው ደግሞ ተፈጥሯዊ ናቸው። ምንም ኬሚካል ያለው ነገር የለም እዚህ ጋር ብዙ ኪሳችንን የሚጎዳ የለም። ውጪ የሚያስወጣን ነገር የለም። ቤታችን ቁጭ ብለን እለት ተእለት የምንጠቀማቸው ናቸው፣ ሁሉንም ማለት ነው። እና እኔ በተፈጥሮ ፊቴ በተፈጥሮ ማለት ነው፣ ከልጅነቴ እስካሁን ድረስ ምንም አይነት ሜካፕ ያውቀው ምንም አይነት ማለት ነው። እና ይህን እንደዚህ ታርታላችሁ። ይህ እንደምንደዚህ የምናሻው ማሳጅ የምናደርገው በጥፍራችን ሳይሆን እንዳይቧጠን በእጃችን በጣታችን ይዘን ወደ ላይ ወደ ላይ የምናደርገው ወደታች ታች እንዳይንጠለጠል ና ቅርጹን እንዳያጣ ነው። ማሳጅ ስናደርገው ማለት ነው። ሁሉንም እያንዳንዷ፣ እንደዚህ እኔ እንደማደርገው አድርጋችሁ ከሰራችሁ በጣም ቆንጆ ፏ ያለ ጥርት ያለ ፊት ይሆንላችኋል ማለት ነው። እቃው፣ አለ መገልገያው። በነገራችን ላይ የትኛው ማርኬት ታገኝታላችሁ፣ መግዛት ትችላላችሁ። እኔ በ በተፈጥሯዊ ነገር ነው የምጠቀመው በራሴ በእጅ ማለት ነው። ግንባራችሁንም እንደዚሁ ወደ ላይ ሁሉን ነገር እንትን ስትሉ ልክ ወደ ላይ ነው የምታደርጉት። ወደ ላይ ከታች ከላይ ወደ ታች ሳይሆን ወደ ላይ እንደዚህ እኔ እንደማደርገው ማለት ነው። ለዛ ቶሎ አይሸበሸብም ቶሎ አያረጅም? እና ወደ ኋላ ቆዳችን ወይት ያደርጋል። በዛ ላይ ጥቋቁር ነገሮች እንደ ማዲያ ጠባሳ ሆኑ የሚያስቸግረን ሁሉም ነገር የሚጠፋው በራሳችን እንክብካቤ ነው። ይህ በተፈጥሮ ነው። ምንም ለምግብነት የምትጠቀሙት የምታውሉት ተፈጥሮአዊ ነው። እንግዲህ አስር ደቂቃ ውስጥ ነው እኔ የምሰራው፣ ብዙ አላቆየውም። ይብን ብታቆዩት አንድ ሰአት፣ ከዛ በላይ ቢቆይ ራሱ ምርጥ ነው የሚሆነው የፊታችን ቅርጹ እንዳያጣ እንደዚህ ወደ ላይ ነው የምናሸው። ገላ ብዙ ጊዜ ወዳሻችሁት ነው የሚሄደውና ለዛ ነው እንደዚህ እንደምታዩት ወደ ላይ። የተረፈኝን ደግሞ እጅን መቀባት እችላለሁ። እጃችሁም ላይ መቀባት ትችላላችሁ ማለት ነው። እና ስለተረፈኝ እዚህ ይጠቀመዋለሁ። ጽድት ፍክት ነው የሚያደርገው። በጣም ቆንጆ ነው። እንደዚህ መጠቀም እንችላላችሁ ማለት ነው። ያው ስለተረፈኝ ነው እኔ እንደዚህ የምጠቀመው። ከአስር ደቂቃ በኋላ እንገናኛለን። ይህን ይመስላል። ከአስር ደቂቃ በኋላ እንግዲህ ይህን ይመስላል። ሳልታጠብ ነው ሳልታጠብ ነው እንደዚህ የሆነ እንደምታዩት ይህን ይመስላል። በጣም ነው የሚያብረቀረቀውና ራሱ የራሱ ንጥረ ነገሩ ባይታይም ነው የራሱ ነው። ምንም ነገር ያልኩትን ነገር የለም ከሶስቱም ነገሮች አሁን ደግሞ ታጥቤ ተመልሻለሁ። ያው ስትጣጠቡ እንግዲህ በቀዝቃዛ ውሃ በሳሙና ነው የምትጣጠቡት። ቀዝቃዛ ውሃ በሳሙና ማለት ነው በሙቀሃ አይደለም። ብዙ ያው ለጨልጭ ነገር ምንም ነገር የለውም። እና እንደዚህ በሶፍት ቀስ እያልኩ አነሳዋለሁ። ሳነሳም እንደምታዩት ሙቅ አላደርግም ማይሙቅ ማለት ነው። እና ለዛ ነው ሁል ጊዜ ጽድት ያለ ፏ ያለ ቆዳ ለማግኘት ከፈለጋችሁ እንደዚህ ነው። ከዛን ሞስቸራይዝ እናደርጋለን በምንፈልገው አይነት ሰንስክሪን ወይም ደግሞ እናንተ ለፊታችሁ የሚመቻችሁን ክሬም። መጨረሻ ላይ የታጠብነውን ፊታችንም የበንጹ ቅብት ብትናደርገዋለን ሞስቸራይዝ ይሆናል። በቃ ሌላ ምንም ነገር አያስፈልገውም ማለት ነው በምታዩት መልኩ ይህን ይመስላል። ላይክ ይገባዋል ማለት ነው። በእናንተ አስተያየት ደግሞ ብቃለው ማለት ነው። እና ይህን ይመስላል። ያመሰግናችሁ እና ይሞክራችሁም አላችሁ እንሞክረዋለን ያላችሁ ያን ሞከራችሁ ደግሞ ሞክሩት። እርግጠኛ ነኝ ትወዱታላችሁ። እኔ በጣም ነው የምወደው። ለዛም በጣም ስለሚስማማኝ ነው። በጣም ስለሚስማማኝ በጣም ጠቀመዋለሁ ማለት ነው። አመሰግናለሁ። ባይ